ሰሚን ያለሽ፣ ከዚህ ቤት አሽቀንጥሬ ነው የማውጣሽ። አንተ የማትረባ አንተ ማፈሪያ፣ ለምንድን ነው እዚህ ዘኛ ባርኮት አዲን ያፈቅራታል? የታባሽ እኔ ንጉሥ፣ አደብ ይኖረ ጫፌን እንዳነካ፣ ዞር በልልኝ አንቺ ዴቭ፣ ቆይ ምን እያደረጋችሁ ነው? አንቺ በእርሳት ተንኳኬ ለምን ገባሽ? ሲጀመር ምን አባሽ ልትሰሪ? ተመለሽ አቤይ። አዴ ራሷን ሲታ ሆስፒታል ገባች። ሊዱ ና ፍቅር ተደባደቡ። በጣም ያሳዝናል። ሁኔታ ሁሉ ይገርማል። በጣም ነው የሚገርመው። አዴ ከነ ፍቅር ቤት ወጥታ ሌላ ቤት ልትገባ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁል ሰላም ነው። ዛሬ እዤላችሁ የመጣሁት ሰራተኛዋ አዴ ክፍል 32 ነው ማለት ነው። ያዴ ነገር በጣም ያሳዝናል። እንግዲህ ከዛ ቤት ልትወጣ ነው፣ ከነ ፍቅር ቤት። ፍቅር ያው እንደ እንትን ወክታ ይዛት አለች። ለምን እንደብጠላት ባናቀም ማለት ነው። አሁን ብቻ ሳይሆን ከመጀመሪያም ጀምሮ ነበር የምታሰቃያት። ቤተሰቦቼ አንቺን ነው የሚወዱት እንጂ እኔ ነው የወዱኙም ማለት ያህል እናቴ እኔን ልጇ መሆኗን ጠልታለች። ልጇን መሆኗንም ማወቅ እረስታለች እስከ ማለት ድረስ ደርሳለች ማለት ነው። አዴም ማሰቃየት በጣም እንትን ብሏታል። አዴ ደግሞ ይሄን አይል ስታሰቃየት አንድም ቀን አሰቃየችኝ ብላ አታወራም። ሆኖም ግን ያው ለሷ መሸፈንና እንትን ማለት ነው የምትወደው። በጣም የሚከብድና የበጣም የሚያሳዝን ነገር ነው። ግን አንዳንዴ አንዴ ትዕግስታችሁ የሚያስጨርሳችሁ ነገር ይኖራል። አንዳንዴ አንዴ ይፈታተናታል። ሆኖም ግን ዋጥ ታረገዋለች። ፍቅር ደግሞ ተስፋ የምታስቆርጥ ልጅ ነች። እውነት ለመናገር ብዙ ነገር ያስተምራል፣ ያጋጥማል እንደዚህ አይነት ነገር። ግን የፍቅር ግን በዛ በዛ በዛ፣ አረ ፍቅር ተይ እንደዚህ አይደለም ቀንሽ ማለት ነው። አንዳንዴ እንደዚህ አርጎ የምታዩትን ሰው በአካል ስታገኙት፣ ራስዎ ልክ እንደዛ አርጋችሁ ነው ምሲሉት ማለት ነው። የምታዩት ለዛ ስለሆነ አለ እንደዚህ አይነትም ቤት የሚያጋጥም አለ በጣም በጣም በጣም አስቸጋሪ ሁኔታ ላይ ማለት ነው ግን ሲበዛ ግን የሆነ ያናንቴንም ትግስታችሁን እያስጨርሳል ማለት ነው አዴ ግን ትግስቷ እያለቀ እያለቀ እያለቀ እየመጣ ነው በጣም ያሳዝናል ሆኖም ግን አዴ እንደ ኤሉ ቤልቲ ተፈ እንትን ብላለች ማለት ነው እዛ ሆናለው ስራ እስከማገኝ ብላለች ስራ አፈላልጌ እዛ ይሆናለሁ ብላለች የሉ ፍቅረኛ ደሞ ያው ባርኮት አዴን እንደሚያፈቅር ለሷ ግን እንዳት ነግሪያት ብሎ ደብቆ እንደ ምስጥርም ነግሯታል። እኔ ግን አላወኩኝም ነበር ፍቅር ደሞ የምታሰቃያት ነገር ደሞ ለምን እንደሆነ እኔ አውቂያለሁኝ ብላ አረ ለምን ደበከኝ ብላ እንደውም እሷም ውስጡን ገብታ ለመጠየቅ እንትን ስትል ያው እሱ ደሞ ነገራት ማለት ነው። እኔ ግን ገርሞኛል ብላ መለሰችል። ደሞዜን ስጡኝ ብላ ሄዳለች። ሆኖም ግን ደሞዟ ልትቀበል በሄደችበት ሰዓት ፍቅር እኔ ትሸመድዳለች ብዬ ነበር። ግን ፍቅርም ያው የሁለት ወር የምናምን ደሞዝ እንዳልሰጠቻት አዴ፣ ደግሞ ብርሃን እህቷ ታመመች ጊዜ ብዙ ጊዜ ብዙ ነገር ስለሚያረግላት ባርኮቱ ስለሚንከባከባት፣ ብር ስለሚሰጣት ሼም ይዟት እንዳልጠየቀች ነው የነገረችው፣ ለባርኮቱም ማለት ነው። እሱ ደግሞ ያው ፍቅር እንደምታስገብለት እያየ እንትን የመሰለው ነው። ለፍቅር ደግሞ ያስገባል፣ ፍቅር ደግሞ ለሷ ታስገባለች። ወላሂ ግን ፍቅር የምታረገው ደግሞ በራሷ ገንዘብ ገዝታ ራሷን ዘመዷን ነው እንትን ጠላት እያረገችላት ማለት ነው። በጣም የሚገርምና በጣም የሚያሳዝን ነገር ነው። ኤላ ደግሞ እንደዚህ የታርግ መጥፎ ነገር ለፍቅር አትናገራት፣ ምክንያቱም እንደገና አሁንም ደግሞ እንትን ያለ ነገር አታምጣ ብሎ ሲል ደግሞ የኤላ ፍቅረኛ ምን እያልከ ነው? ብላ አፉን መለሰችው ማለት ነው። ያው እሱ ደግሞ አሁንም አደይ እንደምትዋሽ አርጎ ነው ያሰባት ማለት ነው። አደይ ግን የምትዋሽ ነገር የለም። እሷ ግን ተረታታለች። ችግሩን እንደ ራሷ አርጋ አይታታለች። ምክንያቱም እሷም እንደዚህ አይነት ልክ እንደዚህ እንዳጋጠማት ፍቅርን ደግሞ ከድሮም ጀምራ ስለምታቃት ማለት ነው። ኤላና እሷ ፍቅረኛ በሆኑበት ጊዜ ራሱ ፍቅረኛ ባሉበት ጊዜ ፍቅር ደግሞ ሁለቱን እንደምታጣላቸውም ፍቅርን ግን እንዴት አድርገሽ ነው ምስያ ስላት፣ ፍቅር በጣም አስቸጋሪ በጣም እንትን ልጅ ነች ብላ ነው የነገረችው። ለምን እንደዚህ ልትያስችል ይሄን እንደውም ለመንገድ ለአንቴ አይጠበቅብኝም ምክንያቱም አይተዋል ድሮ አንድ ላይ ምን እንዳለን ምን እንደምታረግ ብላ መለሰችለት። የላ ፍቅረኛ ማለት ነው። ሆኖም ግን ብሩን የታረክሽ ስትባል ለትምህርት ቤት ለአንዳንድ ነገር አጠፋሁታለች ማለት ነው። እንዴት ለኔሳት ነግሪኝ እንደዚህ ታጠፊ ያለሽ ሆኖም ግን ብታጠፊ ራሱ አንሶኛል ስጡኝ ብለሽ አትናገሪኝ፣ ወይም እናትሽ ደግሞ በየጊዜው ብር ለትምህርት ቤት እያስገባችልሽ ነው፣ አንቺ እንዴት ልታጠፍ ይቻልሽ ብሎ እያወራ ያለ ያው የስራ እንትን ተደውሎለት ምንም ነገር ሳያወራ እኔና አንቺ ሌላ ጊዜ እንገናኛለን፣ ስለ ብሩ እናወራለን። አደይ ግን ማሚ ያው አንቺ እዚ ልታርፊ እዚ እንድትሰሪ ፈልጋለች። ስለዚህ እዚ ሆኝና ስራሽን ስሪ ብሏታል። እሷ ግን አይ ይበቃኛል፣ እኔም ራሴን እንትን ፈልጋለሁ ብላ አውርተዋለች ማለት ነው እስከዛ እሺ ከቻልሽ እና ኤላቤት ተቀመጪና እስከሚስተካከልልሽ ድረስ ብሏታል። እኔ ግን ብሩን አመቻቼ ላንቺ ያስገባልሻለሁ ብሏታል። ፍቅርን ደግሞ እንግዲህ ይዛ ማለት ነው ትንሽ ጊዜ አስፈራርታታለች ማለት ነው። ዛሬ ነው እንደው ጎበዝነቷ የታየው ማለት ነው። አንዳንዴ የጸጥ የሚል ሰው እኮ በጣም አስቸጋሪ ነው አዴ ማለት ነው። እንግዲህ እንዴት እንደዚህ እኔ ልታሰቃይኝ እንዴት እንደዚህ ልደርሽብኝ ቻልሽ? ብላ ጠይቃታለች። ሆኖም ግን ሊዱ ግን ስትመጣ እኔ የሊዱ ማጨበጨብ ነው የሚገርመኝ ማለት ነው። እሷማ ማጨበጨብ ደስ ብሏት፣ አረ ፈንክችልኝ፣ አረ በይልኝ እንደው ስጨምርላት እያለች እያጨበጨበች ነበር ማለት ነው። ከዛ በኋላ እሷ ምንትን ብላት ዝታት ሄዳለች። ሆኖም ግን ፍቅር ግን የማንም መጫወቻ ሆናለች ማለት ነው። አንዳንዴ ራሳችሁን ካላስከበራችሁ ማንም ሰው መጫወቻ ትሆናላችሁ። ሆኖም ግን እሷ እንደሰራችሁ የእጇን አላገኘችም ብዬ አስባለሁ። እሷ ግን ብዙ ነገር ነው የሰራችሁ። ዴቭ ና እሉ ደግሞ ያው ሰክሮ መጥቶ አሉ። ሆኖም ግን የሰከረው ደግሞ በአደይ ምክንያት ነው። አደይ እንዴት አባረርኳት ብሎ እኔም ጥፋተኛ ነኝ ብሎ ራሱን የወቀሰ ነው። ሆኖም ግን ያው ሰክሮ መጥቶ ነበር። ያው እኔ ደግሞ እንዴት ትሄጃለሽ ብሎ አሁንም ሲያወራት ና ብላ ይዛው ሄዳ በዛ ላይ ደግሞ የተጨቃጨቁ ያሉ ፍቅር ትገባለች። ፍቅር ደግሞ ምንድን ነው የምትሰሪው ብላ በዛ ላይ ግብ ግብ ተይዟል ማለት ነው። እሷ ምንሰራ ነገር የለም ብላ አማጭቃት ወጥታለች አዴ ማለት ነው። እላ ደግሞ ከአባቴ ጋር ላገናኝሽ ብሏታል፣ ግን አንቴ ለኔ ብላ እኔን እንዳረሳኝ እኔን እንትን እንዳትለኝ ብላ ቃል ግባልኝ ብለዋለች። ሆኖም ግን አባት ያው ሚሉህን ነገር ከነሱ ውጣ አልልህም። ነገር ግን እኔ ማንም ሰው እንደሌለኝ ከአንቴ ውጭ ማንም ሰው የለኝም ብላ ተናግረዋለች ማለት ነው። እኔም እሱ ሆኖብኝ ነው እንጂ አንቺን እንትን የሚልበት እንትን የለኝም። ነገር ግን ከአባቴ ላስተዋውቅ ሻራ፣ እኔ ከአባቴ መተዋወቅ አልፈልግም። እና አባት ድሮ ህፃን እያለን ስንጫወት ፊቴን እያጠብቀኝ እቺ ልጅ አንድ ላይ አትሆን ዱርዬ ነች ብሎ አልነበረም ወይም ደ ያኔማ ህጻን ልጅ ስለነበር ነው ብሎአታል። እንግዲህ ሆኖም ግን የእሱ አንድ ላይ ቢሆኑ እኔ ደስ ይለኛል ያኔማ በጣም ልጅ ስላለን ነው ምናምን ብሎ መልሶላታል። ሆኖም ግን ያው አዴ ደግሞ ፍቅርን ሳጋይልኝ ወዴት ነው የምትጂ ብላ ሊዱ ያወራቻት ነበር። ሆኖ ግን አሁንም ሁለታችሁን አንድ ላይ አውጭ ልኝ ከዛ ከኤላ አንድ ላይ ሆናለሁ ብላ ደስተኛ ሆና ከወንድሟም ተጣልታ ወደ ኢላ ሄዳ ነበር። ነገር ግን ነገርዩ እንዴት እንደሆነ ባይገባኝም እሱ ደግሞ በረሳት ታንኳኪ፣ ከዚህ ቤት አትግቢ ብዬሽ ነበር ወይ ብሎ ተቆጥቷታል። እሷ ግን ሁሌ ሰተት ብላ ነው የሚገባው። የት ሄደች አዴና ያቺ ፍቅረኛ ስትለው እንግዲህ የለችም ብሎ ነግሯታል። አዴ ወዴት ምደርስ ብሁን መጨረሻዋ ግን አልታወቀም። እንግዲህ አሁን ያለችው ለጊዜው ዳይመንድ ጋ ነው ያለችው። ከጋደኛው አብሮ አንድ ላይ ነው ያሉት ማለት ነው። ሁላችሁንም ወዳችኋለሁ። ቤተሰብ እቺ ላይክ ጠቅ ጠቅ አርጉ፣ ማለት ነው። ሁላችንም ከልብ ነው ማመሰግነው። ለቤት የእድስ የሆናችሁ ደውል ምልክቷን መንካቱን እንዳረሱ እወጣችኋለሁ። ወሰላሙ አለይኩም።